ሽሻሽ ለውራሽ አልኩሽ። ለምን ለብቻው አልሻት እያዋሸሽ ነው እንዴ? ታዲ ዝም በይ፣ በመሀል አትግቢ። ይሄ እውነት ሊሆን ይችላል አልኩ እኮ ለምን እውነት አይሆንም? እንሽ እረፊ ማኪ፣ የምታረጊ ነገር ልክ አይደለም። አደደ ምንድን ነው፣ ሰው ከሰው ጋር መቀራረብ አይችልም እንዴ? አታስቢ፣ መቀራረብ ምን እንደሆነ በደንብ አሳየዋል እሱ አምሮ ለዚህ ቤት ሀሳቢ፣ ወይ ወንድሜ በምንም ተአምር እንኳን እሱ ይህንን ሊያደርግ ቀርቶ። እንዴ! አረች ሆን ብላ ነው። ሞት ያለውት ነገር ጥሩ አይደለም። እንዴት? ምን ማለቴ ምን ሰማህ? ምን የነገርኳቸው ሰዎች ቤሉልን ለመያዝ ተቃርቦ ነበር። እና አልተያዘም እያልክኝ ነው? ቴዲ እንዳትሳሳት። በአሁኑ የግድ መያዝ አለበት። እዚህ ቤት ከመጣ የሆነ ነገር ይፈጠራል። ነገር የኔ ሰዎች እንዳልያዙት ብቻ ነው። አቤት አቤት፣ ቴዲ ቀልድ አይደለማ። በጨራሽ እንደውም እሱን ይዘው ነው። ኖ ኖን ሲቷት መንገድ ላይ እያለቀሰች እንደነበር የነገረው። እንዴት ቆማ ነው ይህንን ያደረገው? ምንድን ነው? ምን ሆነሻል? ቤሉል ቤሉልን መንገድ ላይ አፍ ነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን የኔልች ምንድን ነው? ምን ተፈጠረ? የምን ለቅሶ ነው እናቴ? ቤሉልን አገቱት። ምን አገቱት ስትይ አንድ ነገር ሳይፈጠር ልጁን ያደረገችበትን ተናገሪ ቶሎ በይ። ማለት ምን ለማለት እየሞከርክ ነው? አይ አለቅሽ፣ ልጁን ያሳገዝሽበትን ቦታ ተናገሪ። ትሰምኛለሽ? ልጁን እገልሽ አለው። ውጪ ወጥተን ብለሽ ታመጪዋለሽ። የትም አሊድም ገባ፣ የትም አሊድም እንዴ እንዴ አትበይ፣ ፈገግ በይ። ሰውን ማስጨነቅ ተገቢ አይደለም። እስካሁን አልወጡም። አዎ አልወጡም። እኛ ዘውነን እየተጣበቅን ያለነው። ቤሉል በዶናይ ምክንያት ታግቷል። ሄለን እንደተቀደመች አውቃለች። ለጊዜው መታገቱን እንጂ ማን እንዴት እንደታገተ ማወቅ አትፈልግም፣ ግን ማጣራቷን የማይቀር ነው። ታዲያ ዞሮ ዞሮ ናሆም ቤሉልን ያሳገተችው ሄለን ናት ብሎ አንገቷን አንቆ የልጅ ይጥፋና ካላገኘሁት ሲጥ አድርጌ ገልሻለሁ እያለ አስፈራርቷታል። ሄለንም በአሁኑ ግራ ተጋብታለች። ምክንያቱም ናሆም እንደማይለቃት ብታቅም፣ ግን ቤሉልን እሷ እንዳላገተችው ግልጽ ነው። እናም ቴዲ የላከችው ሰዎች በሌላ ሰዎች እንድታገተ ቤሉል ኑንያት መንገድ ላይ እያለቀሰች ወደ ቤት እንደሄደች ነግሯታል። ታዲያ ማን ነው? እንዴት ሊታገት ቻለ? ማን ሊያግተው ነው የሚችለው? ይሄ ነገር ለኔ የሚያሰጋኛል ብላ ለራሷም ሕይወት ሰግታለች። ምክንያቱም ሄኖክ ጋር ሰላም ጤና ይስጥልኝ። ውድ እና ተከታታዮቼ፣ እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሮ አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። አዶናይ በኑኑያት እና በቤሉል ግንኙነት ደስተኛ አይደለም። እናም በሁኔታው በጣም የተገረመው አዶናይ ቤሉልን የሆነ ነገር ማድረግ እንዳለበት አሰበ። እሱም ከሄለን ጋር ተስማምቶ ሊሰራ ተነጋግረው ነበረ። እናም በሰዓቱ ሄለን አዶናይን ዝም ለምን ትላቸዋለህ? ኑንያት እኮ ያንተ ናት እያለች መስመስሏን ቀጥላለች። ሄለንን አዶናይም አያምናትም ብዙም አይደለም የምትሰራው በድብቅ የሆነ ስራ እንዳለ ቢረዳትም እውነታው ላይ ለመድረስ እያስጨነቃት ነው። እሷም አብረን እንሰራለን ብላ በጊዜው ተስማምታለች። ግን አዶናይ አብሯት ሊሰራ ሳይሆን የአባቱ ገዳይ ማንና እንዴት እንደሆነ ማጣራት ይፈልጋል። አባቱና አጎቱ የአባቱ ጓደኛ አጎቴ ብሎ የሚጠራው የቤሉላ አባት በአንግ አጋጣሚ ነው፣ ሁለቱም በተመሳሳይ ሰዓት ጠፍተው የቀሩት። በስተ መጨረሻም አክስሬ ናቸው ነው የሚገኘው። ይህ ነገር ከቤት ውስጥ አንድ ጠላት እንዳለ መርቶታል። ታዲያ አዶና ይህን ነገር ማጣራት አለብኝ፣ ደግሞም አባቴን ገዳይ ፈልጌ እንደማገኘው ቃል ገብቻለሁ። በተደጋጋሚ አባቴ ባስታውስም ለብቻዬ ትቶኝ መሄዱ ቢያሳዝነኝም፣ ግን ደግሞ አባቴ ትቶኝ እንደማይሄድ እርግጠኛ ነኝ። የሆነ ሰው ነው አባቴን የቀማኝ እያለ ብዙ ጊዜ ሲብሰለሰል ኑሯል። ሌሉልም ቢሆን በአባቱ ጉዳይ አርፎ መቀመጥ አልፈለገም። ግን ደግሞ ትንሽ ልረጋጋ፣ ቆይ ሀዘኔ ይውጣልኝ ብሎ ነበር። ግን ደግሞ ያላሰበው ነገር እየተፈጠረ ነው። ምንያት ምክንያት በጣም አሳስቦታል። ባየውና በሰማው ነገር በጣም ተገርሞ እና ተደንቆ ነው ያለ። ግን ኑንያትን ለብቻዋል የተዋት አልፈለገም። ኑንዬ የተሸከምሽው ነገር ቀላል እንዳልሆነ አውቃለሁኝ፣ ግን ደግሞ እንደዚህ ሆነሽ ይህን ሁሉ ጭንቀት ተሸክመሽ እንዴት ዝም ብለሽ ልትኖር ይቻልሽን ብሎ ጠይቋት ነበር። ኑንያትም ያትም ነገሩን በሙሉ ድብቅ አርጋና ሚስጥር አርጋ ራሷን ማጥፋት እንደምትፈልግ ብቻ ነገረችው። ቤሉልም በፍጹም እኔ ሁልጊዜም ቢሆን ከጎንሽ ነኝ አሁን መድኃኒቱን ስላቋረጥሽ ለዶክተሮች ነግረን ከዛ በኋላ መድኃኒትሽን ትቀጥያለሽ። በፍጹም መሞት የለብሽም፣ ይህ ቀላል ነገር ነው ብሎ ለማረጋጋት ሞክሯል። ታዲያኑ ኒያትም ከእሱ ጋር ስትሆን ደስተኛ ናት ማስመሰሏ፣ አሁን ላይ ሁሉ ነገር ግልጽ ሆኖለታል ለቤሉል ከአዶናይ ጋር ምንም እንደሌላትና እያስመሰለች እንደሆነ፣ ሄለን ወይም ደግሞ ኤልሻዳይ ከእሱ ጋር እንዳይሆኑ ፍላጎት ስላላቸው ነበር። ታዲያ ቤሉል ሁሉንም ነገር ካወቀ በኋላ እኛ ቤት እየተፈጠረ ያለው ነገር ባይገባኝም፣ ግን የሆነ ሰው ከእኔ እንድትርቂ በተደጋጋሚ እንዳስጠነቀቀሽ ግልጽ ነው ብሏታል። ኤልሻዳይ ከቤሉልም ሆነ ከአዶናይ እንድትረቅ ትልፈልጋለች። ለዛም ነው ሚስጥሯን አውጥታ የምታወራ አባት ያለች። ሁሉንም ነገር ለሁሉም ሰው ማውራት ትፈልጋለች። እናቷ ግን በተደጋጋሚ ኤልሹ ይህን ነገር ካወጣሽ እገልሽ አለሁ ብላ አስጠንቅቃት ነበር። ግን ደግሞ አሁን የኑኑያት ጉዳይ እየተፈታ ይገኛል። የኤልሹ ትልቅ ችግር አለ። ትምህርት ካቋረጠች በጣም ረጅም ጊዜ ሆኗታል። ታዲያ ገንዘብ የሚሰጠው ልጅ እያስፈራራት ይገኛል። ገንዘብ ካልሰጠሽኝ ትምህርት ቤት እንደማትሄጂ እና ትምህርት ቤት ነው መሄደው እያልሽ የምትዩበትን ቦታ ለቤተሰብች ካሳወቅኩ ምን እንደሚፈጠር አንጅ ራስሽ መገመት አይከብድሽም ይላታል። እና የምትውለው ቦታ አሉባልታ ቦታ እና ሱስን ተጠየ ተጠቀመች እንደምትውል በተደጋጋሚ ደግሞ እየነገራት ነው። ያን ነገር እሷ ብታቀውም ደግሞ አንድ ቀን ለቤተሰብ ይናገራል ብላ ፍርሃት አለባት። በዛሬው ግን ሄለን በኑንያት ሚስጥር ማውጣት ምክንያት ኤልሹ ምን እያደረግሽ ነው? አንቺ ልጅ ግን ያምሻል፣ ጤነኛ አይደለሽም። እንዴት ነው ሚስጥር የሆነውን ነገር አውጥተሽ በአደባባይ የምዘሪው? ማን ፈቅዶልሽ ነው ለቤሉል የነገርሽው? ብላት ጠይቃት ነበር። ኤልሹም ወንድሜን እኮ እያማለለችው ነው፣ እሱ ሳይወዳት አይቀርም፣ ከእሷ ጋር መሆን ይፈልጋል። ስለዚህ ወንድሜን መጠበቅ ግዴታዬ ነው ዛሬ እኔ እና እሱ መጠባበቅ አለብን አባቴ እንደሆነ በህይወት የለም ድጋሚ አይመጣም ብላ ለሄለን ማስረዳት ጀመረች ሄለንም በሄል ሹ ንግግር በጣም ብትናደድም ነገ በጧት ተዘጋጂ ልብስሽንም ሁሉንም አዘጋጅተሽ መተኛት አለብሽ ጧት በጧት ራሴ ትምህርት ቤት ድረስ አደርስሻለሁ የተፈጠረውን ነገር እና ሰሞኑን ከትምህርት ቤት ለምን ተቀረሽም ለአስተማሪዎችሽ እኔ ያስረዳቸዋለሁ እና ከዚህ በላይ እዚህ ቤት ከቆየሽ ነገሮችን በሙሉ ታበላሽብኛለሽ። መበላሸት ብቻ አይደለም ትደፍኛለሽ፣ አቃጥለሽ እያለቻት ነበር። እልሹን ባደረገችው ነገር ደስተኛ ብትሆንም እናቷ ለምን እንደተናደደች እና ለምን ድብቅ እንዲሆንላት እንደፈለገች ባይገባትም ነገሩ አወዛግቧታል። ሄለንም ከዚህ በላይ እልሹ በዚህ ጉዳይ ላይ የምትሄድ ከሆነ ነገሮች በሙሉ ተበላሽተው ሁሉ ነገር ይፋ ሆኖ እኔ ነገሮች ይበላሹብኛል፣ ስራ ስራያ በሙሉ ገደል ይገባል እያለች ፈርታለች። አሁንም ቢሆን ነገሮች እየተበላሹና ስራዋ ገደል እየገባ ነው። ምክንያቱም ቤሉል የታገተው በአዶናይ ምክንያት ቢሆንም ናሆም የሚያውቀው ግን ሄለን እንዳሳገተችው ነው። ለምን ከዚህ በፊት ሄለንና ቴዲ በአንድ ቁጭ ብሎ ስላየ አዶናይ ያንን ነገር ተጠቅሞ ሳይሆን በእርግጥ እሱ የራሱ ጉዳይ ቢሆንም ቤሉልን ሊያሳክተው የቻለው ግን ደግሞ ለናሆም ግልጽ ብሎ የታየው ነገር ቤሉል ከሀናቱ ጋር ወይም ደግሞ ከሄለን ጋር ያለው ቅርርብነት አሁን ላይ ሻክሯል። ምክንያቱም ሄለን ለገንዘብ እንደቀረበችው አባቱን እና ከዚህ በኋላ ለእሱም እንዳማታስፈልገው ንብረቱን ለመውረስ እንደሆነ ጠንቅቆ ነግሮታል እሱም አዎ ልክ ነህ አጎቴ እንዴት ነው ይሄ ነገር ሊገለጽልኝ ያልቻለው እስከ ዛሬም ስትጫወትብን ኖራለች እያለ ነበር ታዲያ ይሄን እየተብሰለሰለ ባለበት ሰዓት የኑንያቱን ጉዳይ ወደ ሆስፒታል ሂዶ ነበር ማጣራት የፈለገው እሱ ያሰበው በእርግጥ ኑንያት እንደተመረዘች ነበረ ግን ደግሞ መድኃኒት ስላቋረጠች ድጋሚ የተመርምራ መድኃኒት የሚቀየር ከሆነ እንደገናም ደግሞ የህመም ስሜት ስለሌለው በድጋሚ እንድትመረመር ለማወቅ ነበር ውጤቱን። እዛ ሲደርስ ግን የተፈጠረውም ነገር ማመን ነበር የከበደው። ምንም ያልታመመች ልጅ እና ምንም አይነት በሽታ የሌለባትን ልጅ ታማሚ ነች ብለው በጣም ብዙ መድኃኒት እንደሰጠቻት ያንንም መድኃኒት ካቋረጠች እንደምትሞት አስጠንቅቃ ነበረ። ሄለን ይህን ያደረገችው የራሷ ሴራ ውስጥ እንድትገባላት ነው። መሲ ሁሉንም ነገር ስለምታውቅ በቤተሰቦቿ ለማጥመድና ኑንያትን ወጥመዷ ውስጥ ካስገባች በኋላ አሁን ላይ መሲን ማስፈራሪያ ልታደርጋት ነበረ። መሲን በራሷ በኩል ቴዲን አግኝታ አውርተዋለች። ከቴዲ ጋር መግባባት ቢከብዳቸውም ግን ቴዲ መሲን ሊያሳምናት ሞክሯል። በዚህ በፊት በቴክስት በተደጋጋሚ ቃል ገብታለች፣ ማንም ምንም ብሆን ከጎኑ እንድትቆም ቃል ገብታለች። እሷም በቃሏ መሰረት አሁን ላይ ሄለንን ምጥላት ከቴዲ ጋር በመሆን ነው በማለት ነው አብራ የምትሰራው። ግን ቴዲ አሁንም ቢሆን ሄለንን ከማገዝ ወደ ኋላ አላለም። ምክንያቱም ቴዲጋ ደውላ አዶናይን ከማገቱ በፊት ቤሉልን እሷን እንዳሳግተው ነበር የጠየቀችው። እሱም በዚህ ነገር ተስማምቶ ለሰዎች ደውሎ ነግሮ ነበር። ግን አልተሳካለትም። ቀድሞ ቤሉል አሳግቶታል። እና መሲ ከቴዲጋ ተስማምታለች ከሱ ጋር አብራ ልሰራና እሷን ለመጣል ከቴዲ ጎን መቆም እንዳለባት ተስማምተዋል። ይህ ነገር መጨረሻው ቢያስፈራም ታዱንም በጣም አስጨንቋታል። ሄለን ከባድ ሰው እንደሆነች ግልጽ ነው። እናም አንድ ቀን ያወቀች ቀን ሁሉንም ቤተሰብ እንደምትጨርሰው የታወቀ ነው። እና መሲ እነዚህ ሰዎች ጋ ባትቀርቢ ደስ ይለኛል። ግን ደግሞ ካልሽ ራስሽን ጠብቀሽ፣ ተጠንቅቀሽ ብትሰሪ ጥሩ ነው ብላም አስጠንቅቃታለች። መሲም አይ ከዚህ በኋላ ከጎኔ የሚቆምልኝ ሰው ካለ እሷን አሸንፋት አለው። አንድ ቀን ሁሉንም ነገር ዘረግፈዋለሁ ብላለች። ቤሉል ታዲያ ምርመራ ውጤቱን ካወቀ በኋላ በጣም ነበር የተናደደው። ለምን፣ እንዴት እንደዚህ ሊሆን ቻለ? በሰው ሕይወት ላይ ማን ነው የሚቀልድ ያለው። ይህን ነገር ማን ነው እንደዚህ ያደረገው? እያለ እየተናደደ እየሮጠ በመንገድ ላይ ምክንያቱም ከኋላ ተከትላ፣ እባክህ ቤሉ ተረጋጋ። ይህ ነገር አረጋግጠኛ ባንሆንም እንኳን ዝም ማለት አለብን። እንደዚህ በንዴት ሳይሆን በብልሃት ነው ነገሩን ማጣራት ያለብን። እባክህን ዝም በል እያለችው ነበረ። ቤሎል ግን በፍጹም ይሄን ነገር ቤትቼ ማን እንደዚህ እንዳደረገና ማን በሰው ህይወት ላይ እንደሚጫወት ማወቅ አለብኝ። ከዛ በኋላ ምን ማድረግ እንዳለብኝ እኔ አውቃለው እያለ በጣም እየተናደደ ወደ ቤት እየሮጠ ነበር። ግን ደግሞ ያልጠበቁት ነገር ተፈጠረ። ኑንያት ከኋላ እየተከተለችው ድንገት ከፊት መኪናው መጥቶ አግቶ አፍነውት ከወሰዱት በኋላ ኑንያት ብትጮኸም ሆነ ፍሪ ብትል ማንም ሊያትም ሊደርስላትም አልቻለም። ታዲያ ቤሉል መታገቱን ወደ ቤት ሂዳ ለመናገር ስትሮጥ ነበረ። እቤት ዝገባም ያገኘችው ናሆምን ስለነበረ ለናሆምም ቤልን አፍነው አግተው ወስደውታለ ብላ እያለቀሰች መናገር ጀመረች። ናሆምም ምንም ሳያንገራግርና ማን ነው እንዴት ነው ሳይል ቀጥ ብሎ የሄደው ወደ ሄለን ነበር። ምክንያቱም የዚህን ሴራ የምትሰራው ሄለንና ሄለን ብቻ ናት እዛ ቤት ቤሉልንም ሆነ ሌላ ሰውን የሚያሳግድ ሰው የለም። ሄለን ግን በጣም በተደጋጋሚ ሴራ ስትሰራ እና ሰዎችን በመዋሸት ብዙ ነገር ጥፋት እንዳለባት ከጀርባ የምትሰራውን ስራ በሙሉ ስለሚያውቅ በሰዓቱ እሷ ናት የታየችው። በሌላ በኩል ሄለን እጮኛ ናት ብላ ያመጣችውን የቤሉልን እጮኛ በመኝታ ቤቱ ሄዳ እንድትቀመጥ ባየች ጊዜ እሷም ወደ አልጋ ላይ ያረፍ ስትል ነበር። ጃኬቱን ተንደርሳ የሆነ ነገር ሲቆረቆራት ኪሱ ውስጥ መፈተሽ ጀመረች። ኪሱ ውስጥ መፈተሽ ሲጀምርም የሄለን ጌጥ ተገኝቷል። የተገኘውም ቤሎል ኪስ ውስጥ ነው። እሷም እንደዚህ እንደገፋህኛ አትቀርም፣ ሚስጥርህን አውጥቼ አዋርዳሃለሁ ብላ ምንም ሳታስብ ወደዛ ወደዚህ ሳትል ጌጡን እንዳገኘችውና ያገኘችውን ቤሉልኪስ ውስጥ እንደሆነ ለመናገር ወደ እነሱ አምርታለች። ከሄደች በኋላ ማንም ሰው ሊያምናት አልቻለም። በተለይ ኤልሹ እንዴት ወንድሜን እንዴት ያለሽ አሁን እሳ በዛሽው በማይመጣው ሰው መተሽብኛል። አርፈች ትጠቀመጭ እንደው ተቀመጪ፣ አለበለዛ ጸብሽ ከእኔ ነው እያለች ኤልሹ መሮ መናደር ጀመረች በፊት ትምህርት ቤት አልሄድም አሞኛል ብላ የነበረችው ሴት ስለ ቤሉል መጥፎ ነገር ሲወራ ግን አላስቻላትም። ታዱ በሰዓቱ አንቺ ሴትዮ አላማሽ የዚህን ቤተሰብ ማበጣበጥ ነው እንዴ ለምን አርፈሽ አትቀመጭም ብላ ነበር ሄለንም ተደርባ ታዱ በመሀል ምንም መግባት የለብሽም አንቺን አይመለከትም ይሄ ነገር ይህ የቤተሰብ ጉዳይ ነው ከቻልሽ በሩን ከፍተሽ ውጭልኝ ብላ አስጠንቅቃታለች ታዱም ዝም ብላ በማዳመጥ ነበረች። እናም ልጅቷ አዎ ቤሉል ኪስ ውስጥ ነው ያገኘሁት እሱ ነው የሰረቀሽ። ለምን ሰረቀሽ? እንዴትስ ሊሰርቅሽ ቻለ? እያለች አሁንም ፍጥጥ ብላ ከኪስ ውስጥ እንዳያገኘችው ትናገራለች። ሄለንም ግራ በመጋባት እንዴት ቤሉል ሊሰርቀኝ ይችላል እያለች ነበረ፣ እና ሁሉም ተወዛግበዋል። ኤልሱ መጮኋን አላቆመችም። ታዱም ቢሆን ረባክሽ ዝም በይ፣ እናትና ልጅ ልታጣይ ነው ትላለች። ሄለን ግራ ገብቷታል። እንዴት አድርጎት ያውቀውን የሚል ጥያቄ ፈጥሮባታል። ታዲያ ሁሉም ውዝግብ ውስጥ ገብተዋለ። እሷም ቆይ ለብቻች ላውራሽ ነበር ያለቻት። ሄለንም ልጅቷን ይዛ ወደ ክፍሉ ነበር ይዛ ሄደችው። ሄለንም እንዴት ሊፈጠር ቻለ? አንቺ ልጅ ፈጥረሽ እያወራሽ ነው እንዴ? ወይስ ደግሞ አንቺ ሰርቀሽ ነው ብላ ነገረቻት። እሷም አይ ካላመናችሁ የራሳችሁ ጉዳይ፣ ከዚህ በኋላ ምንም እንድትሉኝ አልፈልግም። እኔ እንግዲህ ያየሁትንና ያገኘሁትን ነገር ነው የሰጠውሽ። ጌጡ ያንቺ ከሆነ እንግዲህ የሰረቀሽ ልጅሽ ነው። ልጅሽ ደግሞ ለምን እንደሰረቀሽ ራስሽ መርምረሽ ድረሽበት ብላ በስተ መጨረሻም ተናገረኝ። ከዛ በኋላ ግን ማንም ሰው እንዲናገራትም ሆነ ማንም ሰው እንዲጠይቃት አልፈቀደችላቸውም። በዛ መሀል ነበር ናሆም እየተናደደ ወደ መኝታ ቤቷ የመጣው። እሱም ልጁን የታባች ነው ያረግሽው ብሎ አንገቷን አንቆ ሲጥል ሊያርዳት ነበረ። እሷም ነገሩ ስላልገባት ቤሉልን አሁኑኑ አስፈችው፣ አንቺ ነሽ ያሳገትሽው እያለ ይታገላታል። እሷም እባክህ ልቀቀኝ እያለች ብትፍጨረጨር፣ እሱ ግን ሊለቃት አልቻለም። ታዲያ ናሆም፣ አሁኑኑ ይሄ ልጅ ካልተፈታ፣ እመኝኝ እገልሻ አለሁ ብሎ እያስፈራራት ነበር። የዛሬው በዚህ አልቋል። ቀጣይ እንገናኝ።